መሳብና መማረክ ሁልጊዜ በቃላት አይገለጽም። በእውነቱ ወንዶች ብዙውን ጊዜ ስሜታቸውን የሚገልጹት በቀላሉ ሊታለፉ በሚችሉ በማይነገሩ ስውር መንገዶች ነው። በዚህ ቪዲዮ ወንድ ልጅ ወደ አንቺ እንደተሳበና በአንቺ እንደተማረከ የሚያሳዩ በወንዶች ስነ-ልቦና ላይ የተመሰረቱ አስር ሚስጥራዊ ምልክቶችን አሳያችኋለሁ። እነዚህ ከዚህ በፊት ደጋግማችሁ የሰማችሁት ወይም የምታውቋቸው ዝርዝሮች አይደሉም። በምትኩ ወንዶች ስለ አንድ ሰው እውነተኛ የመሳብ ስሜት ሲሰማቸው የሚያሳዩቸው የተለዩ፣ አንዳንድ ጊዜ የተደበቁ ባህርያትና ድርጊቶች ናቸው። በቪዲዮ መጨረሻ ምልክቶቹን መተርጎምና እሱ አንድ ቃል ሳይናገር ልቤት እንዳለ በትክክል ማወቅ ትችላላችሁ። ስለዚህ አንድ ወንድ ገና የምትዋወቃችሁም ይሁን ወይም ስለ አንድ ወንድ አላማና ፍላጎት ለማወቅ እየሞከራችሁ፣ እነዚህ ምልክቶች ግልጽነትን ይሰጧችኋል። ከእሱ ድርጊቶች በስተጀርባ ያለውን እውነታ ለመግለጥ ዝግጁ ከሆናችሁ እስከ መጨረሻው ድረስ በትኩረት ተከታተሉ፣ ምክንያቱም ይሄ መስህብህን ወይም መሳብና መማረክን የምትረዱበትን መንገድ እስከ መጨረሻው ሊለውጡ ይችላል። አንደኛ፣ የአንችን ኃይል መጠን በዘዴ ያንጸባርቃል። በጣም ዝቅ ተደርጎ ከሚታይ ወይም ከማይታወቅ የመሳብ ምልክቶች አንዱ አንድ ወንድ የአንችን ኃይል ወይም ኢነርጂ፣ ፍጥነትሽን፣ የድምፅ ቀናሽን እና የቃላት ምርጫሽን ማንጸባረቅ ሲጀምር፣ ይህንን ያደርገው ሆን ብሎ አይደለም። ይህ ሳያስተውለው በስሜትነት ከአንቺ ጋር የሚገጥምበት መንገድ ነው። ለምሳሌ በንግግር ጊዜ ደስተኛና ስሜትሽን ገላጭ ከሆንሽ፣ እሱን በተፈጥሮ የበለጠ ገላጭ እንደሚሆን ልታስተ ይችላለሽ። በሌላ በኩል የተረጋጋሽና አሳቢ ከሆንሽ፣ ከስሜትሽ ጋር ለመዛመድ የእሱን የተለመደ የጋለ ስሜት ወይም ጉጉት ሊቀንስ ይችላል። ይሄ ትውጥ ስለመሆን ብቻ ሳይሆን በሁለታችሁ መካከል የመስማማትና የመዋድ ስሜት ስለመፍጠር ነው። የስነ ልቦና ባለሙያዎች ማንጸባረቅ ሰዎች የመግባባትና የግንኙነት ስሜት ሲሰማቸው የሚከሰት ተፈጥሯዊ ሁኔታ እንደሆነ ይገልጻሉ። አንዶን ያንቺን ወይም ባህሪና ድርጊት ሲያንጸባርቅ ከአንቺ ጋር ተስተካክ ያለው ወይም ተዋጅ ያለው የሚልበት መንገድ ነው። ስለዚህ ባህሪው በአንቺ ስሜት ላይ በመመስረት እንዴት እንደሚለዋወጥ በትኩረት ተመልከች። ሁለተኛ ትናንሽ ችግሮችሽን ለመፍታት ራሱን ያቀርባል። ሁልጊዜ ህይወትሽን የሚያቀልበት መንገዶችን የሚፈልግ ከሆነ በጥቃቅን ነገሮችም እንኳን ቢሆን ይህ ትልቅ የመሳብ ምልክት ነው። ይህ ስልክ መያዣሽን እንደመጠገን፣ አንድ ነገር በመያዝ እንደማገዝ፣ ወይም በአጋጣሚ ስላነሳሽው ነገር መፍትሄ እንደመፈለግ ያለ ቀላል ነገር ሊሆን ይችላል። ይህ ባህሪ የሚመነጭው ለሚያስቡላቸው ሰዎች ጠቃሚ መሆን በወንዶች ውስጥ ካለ ጥልቅ የስነ ልቦና ፍላጎት መሳብና መማረክ የማቅረብና የመጠበቅ ፍላጎትን ያነሳሳል። ጉዳዩ ምንም ያህል ትንሽ ቢሆን እንኳን፣ ለምሳሌ በጠይቂውም እንኳን ማዘዝ ወይም ማግኘት የፈለግሽውን ነገር እንድታውቂ ሊረዳሽ ይችላል ወይም ያለ ምንም አመንታት ለላፕቶፕ ኮምፒውተሮች መፍትሄ እንደመፈልግ ፈቃደኛ ሊሆን ይችላል። ይህንን ትርጉም ያለው የሚያደርገው ከሌሎች ጋር ሲነጻጸር ለአንቺ ወደ ተግባር ለመግባት ምን ያህል ተነሳሽና ፈቃደኛ ይሆናል የሚለው ነው። እሱ በወጥነት አንቺን ለመርዳት ከመንገዱ የሚወጣ ከሆነ ትኩረቱ እንደሳብሽውና እንዳያሸው የሚያስገኝ ግልጽ ምልክት ነው። ሶስተኛ በማህበራዊ ሁኔታዎች ውስጥ በፀጥታ ጠባቂ ይሆናል። ወንድ ልጅ ወደ አንዲት ሴት ሲሳብ እሷን ለመጠበቅ ብዙን ጊዜ ስውር የሆነ ውስጣዊ ስሜት ይሰማዋል በተለይ በማኅበራዊ ሁኔታዎች ውስጥ። ይህ ማለት ግን እሱ ስለ ጉዳዩ በግልጽ ይናገራል ወይም ያሳያል ማለት አይደለም። በምትኩ ትንሽ የማሰብና የመጨነቅ ወይም የመንከባከብ ምልክቶችን ታስተውያለሽ። ለምሳሌ ሰዎች በተሰበሰቡበት ቦታ ላይ ከሆንሹና ምቾት ያልተሰማሽ ከመሰልሽ ትኩረቱን ወደ ራሱ ሳይሰብ ራሱን ወደ አንቺ ሊያቀርብ ወይም ስለ አንቺ ሊያጠራ ይችላል። እንዲሁም ንግግሮችን ምቾት እንዲሰማሽ በሚያደርግ መንገድ ሊያደርግ ወይም ከአስቸጋሪ ጊዜዎች ሊጠብቅሽ ይችላል። ይህ ዝምተኛ የመጠበቅ ዘዴ ደህንነትና ምቾት እንዲሰማሽ ለማድረግ በስነ ልቦና ፍላጎት ላይ የተመሰረተ ነው። በጣም ግልጽ ከሆኑ ባህሪዎች በተለየ ይህ ስውር ግን ወጥነት ያለው ከጊዜ በኋላ እነዚህ ትናንሽ ድርጊቶች ይገነባሉ እና የሱን መስ ወይም መሳብና መማረክ ያሳያሉ። አራተኛ፣ በዙሪያሽ ምን እንደሚናገር ከመጠን በላይ ያስባል። ከአንቺ ጋር በሚያወራበት ጊዜ ባልተለመደ ሁኔታ የሚያስብ ወይም የሚያመነታ የሚመስል ከሆነ እያንዳንዱን ቃል ከመጠን በላይ ስለሚያስብ ሊሆን ይችላል። ወንዶች ወደ አንዲት ሴት ሲሳቡ ብዙም ጊዜ የተሳሳተ ነገር ላለመናገር ወይም መጥፎ ስሜት ላለመፍጠር ይጨነቃሉ። ይህ ምናልባት በንግግር ወቅት ቆም በማለት ቀልና ንግግሩን ሁለተኛ ግምት በማድረግ ወይም በትክክል መናገሩን ለማረጋገጥ አገላለጹን በመለማመድ ሊገለጽ ይችላል። ለምሳሌ አንድ ነገር ቴክስት ሊያደርግልሽና ከዚያም በፍጥነት ማስተካከዮችን ሊያስከትል ይችላል፣ ምክንያቱም ሁሉም ነገር ፍጹም እንዲሆን ይፈልጋል። ይህ ስለ ራስ የማሰብ ባህሪ አንቺ እሱን እንዴት እንደምታየው ወይም ለእሱ ስላለሽ አመለካከት ምን ያህል እንደሚያስብ የሚያሳይ ምልክትና እሱ እንደተጨነቀ ወይም ከመጠን በላይ ለመጠንቀቅ እንደሚሞከር እንዲታይ የሚያደርገው ነው ምክንያቱም ምንም ነገር ስጋት ላይ ሲያጥል አንቺን ሊያስደንቅሽ ይፈልጋል። አምስተኛ አስተያየቶችሽን በጣም አስፈላጊ አድርጎ ይመለከታል። አንድ ወንድ ወደ አንቺ ሲሳብ ሀሳብና አስተያየቶችሽ ከማንም በላይ ክብደት የሚያነሱ አድርጎ ይመለከታቸዋል። እንደ ፊልም ምርጫዎችሽ ያለ የተለመደ ሀሳብ የሚሆን ወይም በህይወት ግቦች ላይ ስለሚደረግ ትልቅ ውሳኔ እሱ የአንቺን ሀሳብ በንቃት ይፈልጋል እና በቁም ነገር ይወስዷል። ለምሳሌ የምትወጂውን ሬስቶራንት ከጠቀሽ ሰብሰብ ብሎ ለመገናኘት ወይም ለወደፊት ፍቅር ቀጠሮ ለማድረግ እዚያ ሲጠቁም ልታስተውይ ትችያለሽ። ወይም ስለ አንድ የትርፍ ጊዜ ማሳለፊያዎች ከተናገሽ በድንገት በእሱ ላይ ፍላጎቱን ያሳያል። ይህ ባህሪ ለአንቺ ትርጉም ካላቸው ነገሮች ጋር በመቅጠብ በጥልቅ ደረጃ ከአንቺ ጋር ለመግባባት ካለው ፍላጎት የሚመነጭ ነው። ይህ ከአንቺ ጋር ስለመስማማት ብቻ ሳይሆን የአንቺን አመለካከት የእውነት ዋጋ ስለመስጠት የሚያሳየው ወደ አንቺ የተሳበ ሆን ያህል ወደ አምሮሽን መሳቡ ነው። ስድስተኛ፣ ስኬቶቹን በዘዴ ያነሳል። ከአንቺ ጋር በሚያወራበት ጊዜ ስኬቶቹን ስጉር በሆነ መንገድ ካነሳ ይሄ እብሪት ሳይሆን መስህብ ነው። ወንዶች ብዙውን ጊዜ አንድ ሰው ለመማረክ ሲሞክሩ ስኬታቸውን ያሳያሉ፣ ነገር ግን ግልጽ ባልሆነ መንገድ ለማድረግ ይሞክራሉ። ለምሳሌ በጨዋታ ስለ ቅርብ ጊዜ ስራ እድገቱ፣ የሚኮራበት ችሎታ ወይም ስላጋጠመው አስደሳች ተሞክሮ ሊጠቅስ ይችላል። ዋናው ነገር እንዴት እንደሚያካፍልሽ ነው። ይህ ከጉራ ያነሰና ስለሱ ዋጋ የበለጠ ግንዛቤ ስለመስጠት ነው። ስነ ልቦና ባለሙያዎች እንደሚያሳዩት ይህ ችሎታን ወይም ብቃትን ለማረጋገጥ ካለው ፍላጎት የሚመነጭ ነው። እሱ አውንታዊ ወይም ፖዚቲቭ በሆነ መልኩ እንድታየው ከፈለገ አንቺም ፍላጎት እንዲኖርሽ ወይም የእሱም ፍላጎት እንድትመለሽ ተስፋ ስለሚያደርግ ነው። ሰባተኛ በመልክሽ ላይ ለሚደረጉ ጥቃቅን ለውጦች ጎላ ያለ ምላሽ ይሰጣል። አንድ ወንድ በሚስጥር ወደ አንቺ ሲሳብ በመልክሽ በመልክሽና በገጽታሽ ላይ በጣም ስውር ለውጦችን እንኳን ያስተውላል። ይሄ አዲስ ሊፕስቲክ እንደመሞከር የፀጉር አሰራርሽን ስታይሊሽን እንደመቀየር ወይም ብዙ ጊዜ የማታደርጊውን ጌጥ ወይም ልብስ እንደመልበስ ያለ ትንሽ ነገር ሊሆን ይችላል። ሌሎች እነዚህን ዝርዝር ለውጦች ሳያስተውሉ ሲቀሩ የሱ ምላሽ ፈጣንና የሚስተዋል። አንቺን ሲያይ አይኑ ይበራል ወይም ለውጡን በሚያስተውልበት ጊዜ ብልጭ የሚል ፈገግታ በሱ ላይ ልታስተው ትችላለሽ። የእሱ ምላሽ ሁልጊዜ ቃል አይደለም። አንዳንድ ጊዜ ከውትሮ ትንሽ ረዘም ላለ ጊዜ አንቺን በማይበት መንገድ ውስጥ ወይም የሰውነት ቋንቋ በሚቀያየርበት መንገድ፣ ለምሳሌ የተሻለ እይታ ለማግኘት ወደ አንቺ በመቅረብ ወይም እንደ ማሰላሰል ራሱን በማዘንበል ውስጥ ሊሆን ይችላል። ይሄ ለዝርዝር ትኩረት መስጠት ተራ ነገር አይደለም፣ ምን ያህል በአንቺ ላይ ኢንቨስት እንዳደረገ የሚያሳይ የውስጥ ህሊናው ነጸብራቅ ነው። በጨዋነት መልክና ገጽታሽን ከሚያደንቁ የተለመዱ ሰዎች በተለየ የእሱ ውቅና ጥልቅ ትርጉም ስለ መልክሽ ማንም ያላስተዋለውን ልዩ ነገር ካስተዋለ ለአንቺ ትኩረት መስጠቱን ብቻ ሳይሆን በአንቺ የመማረኩን የሚያሳይ የተረጋገጠ ምልክት ነው። ይህ ባህሪ የሚመነጨው ወንዶች ወደ አንድ ሰው በሚሳቡበት ጊዜ ትኩረታቸው በተፈጥሮ ስልና ንቅ ይሆናል ከሚል እውነት አለ። በጣም ትንሽ ለውጦችን እንኳን እንዲያስተውል ያደርጋችኋል። ስምንተኛ፣ በዙሪያሽ የበለጠ ተጫዋች ይሆናል። ተጫዋችነት ብዙ ጊዜ እንደ ስውር ሆኖም ኃይለኛ የመሳባ መልካቸውን ያገለግላል አንድ ወንድ በአንቺ ፊት የበለጠ ቀለል ያለ ቀልደኛ እና ተጫዋች ከሆነ አብዛኛውን ጊዜ ከአንቺ ጋር ምቾት ስለሚሰማው እና አስደሳች በሆነ መንገድ ጎልቶ ለመታየት ስለሚሞከሩ፣ ተጫዋችነት ኃይለኛ ተለዋዋጭ ስሜትን ይፈጥራል፣ ግንኙነቱን አስደሳችና ልዩ ያደርገዋል። ይህ ባሪ በትንሽ ግን ትርጉም ባለው መንገድ ሊገለጽ ይችላል። ቅጽል ስም ሊያወጣልሽ፣ በተናገርሽው ነገር በንጹህ ልቡ ሊቀልድ ወይም ንግግሩ እንዲቀጥል ለማድረግ አጫዋች ክርክሮችን ሊያነሳ ይችላል። ለምሳሌ እንዴት ምላሽ እንደምትሰጪ ለማየት የትኛው የት ይሻለናል ቡና ወይስ ሻይ በሚል አይነት ምንም ጉዳት በሌለው ረስ በጨዋታ ሊሞግትሽ ይችላል። ይህ ስለ አለመብሰል ሳይሆን የመቀራረብ ስሜትን ለመፍጠር ነገሮችን ስለመፈተሽ ነው። ይህንን እንዳይመሳብ ምልክት ለይቶ የሚያወጣው የእሱ ተጫዋችነት ምን ያህል የተለየ መሆን ነው። በአጠቃላይ ከጓደኞች ጋር እንደሚደረግ ሳይሆን፣ ጨዋታና ቀልዱ ለአንቺ የተዘጋጀ ነው። ሁለታችሁ ብቻ የምትጋሩትን ወይም የምታውቁትን የውስጥ ቀልዶች ያስታውሳል፣ ያነሳል እና እንድትስቂ ለማድረግ ጥረት ያደርጋል። ይህ እሱ ለአንቺ በግልና ትርጉም ባለው መንገድ ትኩረት እንደሚሰጥ ያሳያል። እንዲሁም ተጫዋችነት መግባባትና ግንኙነቶች የድግግሞች ስሜት በሚሰጡበት ዓለም ውስጥ እሱ የእናንተን ግንኙነት የማይረሱ መሆናቸውን የሚያረጋግጥበት መንገድ ነው። የእሱ ጨዋታና ቀልድ እሱን ከሌሎች የሚለዩው ልዩ ትስስር የመፍጠር መንገድ ነው። ስሜቱን አውጥቶ ለመግለጽ ዝግጁ ባይሆንም እንኳን እኔን ከአዝናኝና ከመልካም ስሜቶች ጋር እንድታገናኝ ወይም እንድታየዥኝ ይፈልጋሉ የሚልበት መንገድ ነው። ዘጠነኛ፣ ሁልጊዜ ከአንቺ ጋር በተመሳሳይ ቦታ ያለው ይመስላል። በትላልቅ መሰብሰቢያዎች ወይም በማህበሬ ቦታዎች እንኳን ቢሆን ሁልጊዜ እሱ በአቅራቢሽ ያለ እንደሚመስል አስተውለሽ ታውቂያለሽ? ይህ በአጋጣሚ አይደለም። ብዙ ጊዜ ስውር የሚመስል ግን የመሳብ ምልክት ነው። ወንዶች ወደ አንዲት ሴት ሲሳቡ ራሳቸውን ሳያውቁ ወይም አንዳንድ ጊዜ ሆን ብሎ ወደ ሷ የማቅረብ ዝንባል ያላቸው። ለምሳሌ በአንድ ግብዣ ላይ ከሆንሽ በድንገት በዙራሽ ብቅ ሲል ልታይ፣ ወይም በስብሰባ ወቅት ምንም እንኳን አስፈላጊ ባይሆንም በአቅራባሽ ሲቀመጥ ልታስተውዪ ትችያለሽ። በጂም ወይም በካፌ ውስጥ ከሆንሽ በቀላሉ እሱ ልታዪ ወደምትችይበት ወይም አንቺን ወደሚመለከትበት ቦታ ራሱን ያስቀምጣል ይህ ስለ መከተል ወይም ስለ ማሳደድ ሳይሆን ግልጽ ሳያደርግ ወደ አንቺ ለመቅረብ እድሎችን ስለመፈለግ ነው። ይህ ባህሪ ቅርበት ለመፍጠር ከመፈለግ የስነ ልቦና ፍላጎት ላይ የተመሰረተ ነው። በአካል ቅርብ መሆን ብዙ የመገናኘትና የመግባባት ንግግርን የመጀመር ወይም በቀላሉ አንቺን በአካል የማየት እድሎችን ይሰጠዋል። ምንም እንኳን ምንም ነገር በቀጥታ ማድረግ ባይጀምርም፣ በቋሚነት መገኘቱ አንቺ እንድታስተዩ በማሰብ በዙሪያሽ የሚቆይበት መንገድ ነው። አስረኛ ሌሎች አንቺን እንዴት እንደሚይዙ ወይም እንደሚያስተናግዱ የበለጠ በትኩረት ይከታተላል። አንድ ወንድ ወደ አንቺ ሲሳብ ሌሎች በዙሪያ ስለሚያሳዩት ባህሪ በጣም ንቁና ስሜታዊ ይሆናል። በአክብሮትና በተገቢ መንገድ መያዙሽን ለማረጋገጥ የማይነገር ኃላፊነት እንደሚሰማው ይመስላል። ይህ በትኩረት መገኘት ብዙውን ጊዜ ሰዎች በሚሰባሰቡበት ሁኔታ ውስጥ ይታያል። አንቺን ከአሉታዊ ከኔጌቲቭ ትኩረት ለመጠበቅ ወይም ለመከላከል በጣም ግልጽ ሳይሆን በዘዴ ይገባል። ለምሳሌ አንድ ሰው በንግግር ወቅት ቢያቋርጠሽ፣ ድምፅሽ መሰማቱን ለማረጋገጥ ንግግሩን ወደ አንቺ ሊመለስ ይችላል። ወይም በአንድ ሰው አስተያየትና ንግግር ወይም ባህሪ እየተረበሽ እንደሆነ ከተረዳ ጉዳዩን በዘዴ ሊለውጠው ወይም ስሜትሽን እና ሁኔታውን ቀለል ለማድረግ ሊገባ ይችላል። ይህ የጠባቂነት ደመነፍስ የሚመጣው የበላይ ለመሆን ከመፈለግ ቦታ ሳይሆን ለደህንነተች ከልብ ከማሰብ ነው። ወንዶች ብዙም ጊዜ ወደ አንዲት ሴት ሲሳቡ እሷን በጣም ጥሩ እንክብካቤና አያያዝ ወይም ትሪትመንት እንደሚገባት አድርጎ ይመለከቷታል። ለዚህም ነው ሌሎች ከአንቺ ጋር እንዴት እንደሚገናኙ ለአንቺ ያላቸውን አያያዝና እንክብካቤ በቅርበት የሚከታተሉ ከፍተኛውን መስፈርት መጠበቁን ለማረጋገጥ የራሱን ባህሪ በዘዴ እስከማስተካከል ድረስ እንኳን ሊሄድ ይችላል። ለምሳሌ ሌሎችን ከሚይዝበት ተመሳሳይ ሁኔታ አንጻር በዙሪያሽ የበለጠ ትሑት፣ በትኩረት የሚገኙ ወይም ተግባቢና ፈቃደኛ ሊሆን ይችላል። ይህንን ባህሪ ትልቅና ትርጉም ያለው የሚያደርገው ወጥነቱ ነው። እሱ መልካም እየሆነ ብቻ ሳይሆን ደህንነት የሚሰማሽና ዋጋና ክብር የምታገኝበትን አካባቢ በንቃት እየፈጠረ ነው። ይህ ግልጽ ከሆኑ የተደበቁ የመሳብ ምልክቶች አንዱ፣ ምክንያቱም ምንም እንኳን እስካሁን ስሜቱን በግልጽ ባያሳይም አንቺን እንደ ልዩ የእሱን ክብካቤና ትኩረት እንደሚገባው ሰው አድርጎሽ እንደሚመለከት ያሳያል። እስካሁን አብራችሁን የቆያችሁ ተወዳጅ ቤተሰቦች ሀሳብና ስቴታችሁን ከታች ባሉ የኮመንት ቦታ ላይ ግለጹል። ቪዲዮውን ከወደዳችሁት ላይክና ሰብስክራይብ ማድረጋችሁን እርግጠኛ ሆኑ። ለተጨማሪ አስደሳች ርዕሶች አሁን በስክሪኑ ላይ የሚታዩትን ወይም በዚህ ቻናል ውስጥ የሚገኙትን ቪዲዮዎች ይመልከቱ። ስለተከታተላችሁን ያመሰግናለሁ። ሰላም ቆዩልኝ።